ሲ የተለያየ ገጽታ አለው። በይዘት ብቃት የተለያየ ገጽታ አለው። አንደኛው ይሄ የፕሮፌሽናል ኮምፒተንሲ ነው። ሁለተኛው የሞራል ኮምፒተንሲ፣ ምንም እንኳ እውቀት ባይኖርህ ኢንተግሪቲ ይኖርሃል። ሶስተኛው የሶሻል ኮምፒተንሲ ነው። ከሰው ጋር ተግባብተ ከሰው ጋር ተባብረ ሰውን አስተባብረ መሄድ ትችላለህ አትችልም? ነው ይሄ ሰውዬ በሶስቱም ኦፍኮርስ ሌሎችም ኮምፒተንሲ አይነት ሊኖሩ ይችላሉ። ግን በሶስቱም የወደቀ ነው። የራሱ ችሎታ የለውም። እንኳን ሀገር አለ ያሉ በረከት በረከት ታቃለ በረከት ስምዖን ሲሾም፣ ይሄ ሰውዬ እንኳን ሀገር ወረዳ መምራት አይችልም፣ ለዚህ ሰውዬ ሀገር እንዳይሰጥ ባካችሁ ብሎ አንሳ ደቂቃ ምናምን አወራለን አሁን በኋላ እሱ የሚያሳያቸውን ነገሮች ጌታቸውም ጫካ ላይ ሄደው የተናገረውን ያኔ ስብሰባ ላይ ተናግሯል ጌታቸው ረዳባይዘ ይሄ ሰውዬ አይችልም። አምቢሽን ብቻ ነው ያለው፣ አቅም የለውም። አቅም ብቻም አደለም ኢንቴግሪቲ የለውም። ዋሾ ነው፣ አጭበርባሪ ነው። ይሄ ሰውዬ ኢንፌሪዮሪቲ ኮምፕሌክስ አለው፣ ከሰው ጋርም ተስማምቶ መሰራት አይችልም የሚል ክሪቲካሊ ገምግሞ አንስተዋል። ያው የተነሳው ከህወሀት ስለሆነ ሰው መስማት አልቻለም። ህወሀት በተቃራኒ ሲናገር ልዩ ትመሲው ስለሞተ አብዛኛው የተረዳው ይሄ ሰውዬ ጠንካራ ሳይሆን አይቀርም፣ ለዚህ ነው የጠሉት አይነት ነገር ነው የተወሰዱ እና ይሄ ሰውዬ ኮምፕተንሲ የለውም። ፕሮፌሽናሊ ራሱ ሊደርሽፕ ምንድን ነው የወደቀብኝ ምንኛ ኃላፊነት ቁመቱና ወርዱ ምን ያክል ነው? ይህንን እንዴት ነው መወጣት የሚችለው የሚለው ይሄ ነበር። አንደርስታንድ ስሄ ይሄን አንደርስታንድ አለማድረግ ምንም ችግር የለውም። በጣም ጀንዊን የሆኑ አማካሪዎችን አቅርበት ማሰራት ትችላለህ። ሁሉንም ነገር ማወቅም መስራትም አይጠበቅብህምና፣ ኢኮኖሚውን በኢኮኖሚስት በኩል ፖለቲካውንም ፖለቲካውን በሚያውቁ ሰዎች በኩል ሴኪዩሪቲውን በዛ በኩል ማየት ትችላለህ። ዲፕሎማሲውንም እንደዛ። ነገር ግን ምንድነው ይሄ ሰውዬ እዚህ ጋር ደግሞ ኢንፌሪዮሪቲ ኮምፕሌክስ አለበት ማለት ነው። አያውቅም፣ ግን እንደማያውቅ እንዲታወቅበት አይፈልግም። ያንን ሸፈን ከሰዎች የሚሰጠውን ሜትር ይንቃል። እኔ እኮ ከሁሉም በላይ ነኝ። ኢዳ ምንዳዳን ትዝ ይላል። እኔ ትንሽ መወለድ ከነበረብኝ ጊዜ ትንሽ ቀድሜ ነው የተወለድኩት ይላል አሉ። ዚስ ኢንፈሬሪ ኮምፕሌክስ አለ ከሰው ጋር በተለይ በተለይ ደግሞ በእውቀት በሞራል ከኔ ይሻላል ከኔ ይበልጣል የሚለውን ሰው ሲያይ ቅናት ውስጥ ይገባል። በጣም ይፈራል፣ ይጠላል። እሱ የሚፈልገው ምንድን ነው? ጭፍጨባ ነው። በቃ ትችላለህ፣ አንተ ጀግና ነህ፣ እንዳንተ ማን አለህ የሚል አይነት ድምፅ እንጂ

በዚህ አስተካከል የሚለው ነገር ይወገዋል ይጎውን ማለት ነው። በሌላ ገጽታ ደግሞ ሰው ሞተ ኖረ ተፈናቀለ ምናምን፣ ይሄ ሞራሊቲ የሚባል ነገር ስብእና የሚባል ነገር ደግሞ ፈጽሞ አልፈጠረበትም ማለት ነው። ይሄ ሳይታወቅ በድንገት በወቅቱ የነበረው ፖለቲካ ዋር ላይ የነበረው ከፋ ጥላቻ እና ከህወሀት በኋላ እንዴት ነው ማን ነው የሚለው ነገር በትክክል ሳይታሰብ በዛች ቀዳዳ ሾልኮ ገባና አሁን ለመጣንበት መከራ ዳረገን ማለት ነው። ፐርሰናሊቲው ይሄ ነው። የነሱ አስተሳሰብ ሰው በኢኮኖሚ ከደቀቀ የፖለቲካ ጥያቄ አይኖረውም የሚል ነው አስተሳሰባቸው። ይሄን መፈናቀል፣ ይሄ ቤት የሚፈርስበት እና ሰው ፍርሃት እና ረሃብ ውስጥ ከሆነ ለእኛ ቻሌንጅ አይደለም የሚል ነው ያላቸው የነሱ ግምገማ። ችግሩ ህዝብ ጥያቄ አቶ ወይም ሞቢላይዚንግ ፋክተርስ ስለሌሉ ሳይሆን ዊዚን ኢንትራ እንደ ኢንተር አሊያንስ አለመኖሩ ነው። ህይወታቸው የተመሰረተው እዛ ላይ ነው። እንታገላለን የሚሉ ሀይሎች ለእኔ የፖለቲካ ስልጣን ጋት ያለው በሶስት አካባቢ ነው። ይሄንን ሲፈርግ ያው አቶ ብሎ ነው ይፈርው አቶ ማለት አማራ ትግራይ ኦሮሞ ነው። እና ይሄንን ሁለት ሺ አስራ አምስት መስከረም አዳማ ስልጠና ላይ በነበርን ጊዜ እነዚህ ከትንንሽ ብሄር ብሄረሰቦች የወጡ የመጡ ሰዎች አጀንዳው ተሰቷቸው ኢትዮጵያ ችግር አቶ ነው ብሎ መጡ ማለት ነው። አዘባክ ያለው ነገር ለእኔ የንክስና ስልጣን ስጋት የሚመጣው ከዚህ ሶስት አካባቢ ነው። እነሱን አንደኛ አንዳንዳቸውን ውስጣቸውን ማፍረስ አለብኝ፣ ማድቀቅ አለብ፣ መስበር አለብኝ በእያንዳንዱ የሚል እንትን አለው። ሶስቱንም ማለት ነው። በተለያየ ሴክት፣ በሃይማኖት፣ በአካባቢ፣ በጎሳም ያሉትን እንትኖች በዛ ደረጃ ተጠቅሜ መከፋፈል እና ውስጡን ማዳከም አለብኝ የሚል እንትን አለው እያንዳንዱ ለየብቻቸው። ከዛ በኋላ ደግሞ ኢንትራ አሊያንስ እንዳይፈጥሩ ለሁሉም የሚጋጩበትን አጀንዳ መስጠት አለብኝ የሚል አለው። አሁን ይሄ የውልቃይት የራያ ምናምን ጉዳይ ቱሪዝም ብሎ የሆነ አይደለም። ትግራይና አማራ በፍጹም ሁል ጊዜ ሊቪንግ የሆነ አጀንዳ ሆኖ የሚጋጩበት አጀንዳ ነው። እሱ ጉዳይ ወደዚህም ሲመጣ ይሄ የወለጋ ፋኖ የሚባል ይሄ የደራ ጉዳይ የሚባል ነገር በኦሮሞና በአማራ መካከል ኦፍ ኮርስ ሌሎች እንትኖችም አሉ። በዛ ደረጃ ቋሚ የሆነ የግጭት አጀንዳ እንዲሆን፣ ልዩ ዞንም በዛ በኩል ከአጣየ የምናምን አካባቢ ያሉ ነገሮች በአብዛኛው በአብዛኛው ቂቶቹ ሲፈበረኩ የነበሩት በኋላ ሲናጠናና ሲንደርስበት ራሱ በዚህ በደህንነት ሰዎች ነበርና እሱ ኦሮማራ የሚባለው ነገር እንዲፈርስ እንዲፈርስ ብቻ ሳይሆን እንደገናም ደግሞ መልሶ እንዳይሰባሰቡ ለማድረግ የሚሰራባቸው አጀንዳዎች ናቸው። ኦሮማራን የፈጠረው እሱ አይደለም ባይዘው ኦሮማራ የተፈጠረው በኢንሲደንት ነው። ኢንሲደንቱ ምንድን ነው? ጎንደር ላይ ሰልፍ ህዝቡ ወጥቶ ማንም ሳያስበው የኦሮሞ ደምደሜ ነው የሚል መጣ እና ከዛ በፊት የነበረው አንድምታ ደግሞ የነፍጠኝነትና የጠባብነት ልዩነት ስለነበረ ከሁለቱም ካምፕ አት ዘ ሴም ታይም ፖዚቲቭ ሪያ ኢንትሮዳክሽን ሰጠ። ለዛ እና በሳምንቱ ደግሞ ሻሸመኔ ላይ ሰልፍ ሲደረግ አጸፋው ተመሳሳይ ሆነ። ያንን ለማፍረስ ሉባቦር ላይ ወያኔ የኦነግ ባንዲራ በለበሱ የደህንነት ሰዎች አማራ ላይ ጥቃት ፈጸሙ። ከዚያ ያንን አስተባብሉ በዛ ሚል ነገር ደግሞ ለእኛ ቲም ነበረ። ሚልኬሳ ነበር ነበረ እኔ ነበርኩ፣ ሌላው ሌሎች ሶስት ሰዎችም ነበሩ። አምስት ሆነን ከአማራ ቴሌቪዥን ጋር ንግግር አደረግን እና ያ ነገር ይሄ የኦሮሞና የአማራ ግንኙነት ለሁለቱ ብቻ ሳይሆን ለኢትዮጵያ ህልውናም በጣም እጅግ መሰረታዊ ነው፣ በሚል ያው ጄኒውም በሆነ መንገድ አነሳ ነኛ ከዛ ተነሳና በኋላ ከነለማም ጋር ተገናኝተን አርቲክሎችንም ጻፍን። ባይዘ ይሄ ኦሮማራ ከመፈጠሩ በፊት የእኔ የጠፋ ፌስቡክ ነበረ። እዛ ላይ የባከነ አቅም በሚል አንድ አርቲክል ጽፌ ነበር። የባከነ አቅም የሚለው ምንድን ነው? ለዚህ ሀገር ዲሞክራሲ ባለመምጣቱ መወቀስ ያለባቸው ኦህድድ እና ቢአድን እንጂ ህወሀት አይደለም ይላል አርቲክሉ። ሁለቱ በፓርላማ ያላቸው ድምፅ ሲደመር ሶስት መቶ አርባ ገደማ ነበር። ማጆሪቲ ደግሞ ሁለት መቶ ሰባ አራት ነው። እነዚህ ሀይሎች አንዱ ሌላውን በመፍራት ባልተገባ ምክንያት ሰላሳ ስምንት ወንበር ብቻ ላለው ሀይል መገዛታቸው በሽታው ይሄ ነው እንጂ ህዋሃት አይደለም። አሁንም ቢሆን መፍትሄው ከህወሀት ሳይሆን ወይም ከሌላ ሀይል ሳይሆን ከዚህ ከነዚህ ሁለቱ ሀይሎች ስምምነት የሚመጣ ነው የሚል ነው አርቲክሉ ከዛ በኋላ ያው ከነለማም ጋር ለብቻ ለረጅም ጊዜ ትግል ተደርጓል። ዘጠና ሰባትም ትግል ነበረ። ዘጠና ሶስትም ትግል ነበረ። ከዛ በፊትም ትግል ነበረ። እነዚህ ሁለቱ ማህበረሰብ ድልድይ ካልፈጠሩ ይሄ ከፋፋይ ኃይል በቀላሉ ቦታውን የሚለቅ አደለም የሚል ተነጋገርን እና አጀንዳው ሲመጣ ወሰዱትና ከዛ በኋላ ሄዱበት ማለት ነው። በወቅቱ የመኖርና የመሞት ጉዳይም ስለነበረ አጀንዳው በትክክል እንዲሰራበት ይፈለግ ነበረ። በኋላ ወደ ስልጣን ሲመጣ ዘ ሴም ቲንግ ተረዳ ማለት ነው ይሄ ሰውዬ ኢንዲጀኒክስና ስለሚፈልግ እና ኦሮሞና አማራ በተስማማበት ደግሞ መንገስ ስለማይቻል ሁለቱን መከፋፈል ግድ ነበር ማለት ነው። ምክንያቱም ያ ቁጥር አሁንም የቀጠለ ነው። ሶስት መቶ አርባ ወንበር አለ እና በሁለቱ መናበብ ካለ በምንም አይነት ታምር የፈለገውን ህግ ማውጣት አይችልም። ማውረድም ይችላሉ። ውረድ ማለትም ይችላሉ። ፓርላማው ስልጣኑን አለው። ሶ ስለዚህ ኦሮማራ የሚባለው ነገር መፍረስ ነበረበት ማለት ነው። ያንን ለማፍረስ ደግሞ ምንድነው የተጠቀመው? ሌሎች ሌሎች አጀንዳዎች እንደተጠበቁ ሆኖ የሚኒሊክ ሐውልትን በቤተ መንግስት እድሳት ስም ተከለዛው ሚኒሊክ ያው ታሪክ ስለሆነ ኦሮሞ አማራም ተነጋግሮበት ምንም ችግር የለም ታሪክ ነው። የጠፋ የመለስ የተሰራው መልካም ነገር መልካም ሆኖ ይቀጥላል። ችግር የለውም። ነገር ግን እዛ አካባቢ ያለው ናሬሽን አማራው አካባቢ ሚኒሊክ ሀገር የገነባ አፍሪካን ነፃነት ያመጣ ኦፍኮርስ እውነትም ነው። ይሄ በዛ ደረጃ የሚታይ ትልቅ ጀግና ነው። በኦሮሞ በኩል ያለው ደግሞ ናሬሽኑ ጡጥ የቆረጠ ሰው የጨፈጨፈ ምናምን የሚል ናሬሽን ተሰርቷል። ሶ ይሄንን መጥቶ ምንም ንግግር ሳይኖር በሁለቱ መሀል ተከለ። ይሄ ሲተከል አማራው ምንድን ነው ያለው? ይሄ ሰውዬ በቃ ታሪክን የሚያድስ የሀገር ወዳድ የአባቶችን አበርክቶ የሚገነዘብ ትልቅ መሪ ነው በሚል ከጎኑ ወደ መሰለፍ መጣ። በኦሮሞ በኩ በኩል ደግሞ ያለው ይሄ የድሮ ስርዓት ለመመለስ የሚሄድ ሁለተኛው ምኒሊክ ነው በሚል ተፈረጀ። ማለት ሰው ምን ሆነዋል? አንድ ላይ የነበረው አንድ ላይ የታገለው አንድ ላይ ለውጥ ያመጣው ኃይል ለሁለት የተከፈለ ማለት ነው እና ይሄ ነገር ኢንቴንሽንሊ የተሰራ ነው። በዛ ጉዳይ ታሪኩንም ለማደስ አይደለም፣ አይፈልግም የድሮ ስርዓትንም ለመመለስ አይደለም፣ ያም አይደለም። ዋናው ጉዳይ ኦሮማራን መስበር ነበር ማለት ነው። እሱ ተሳከለት። ከዛ በኋላ የተሰሩ ሌሎች ሌሎች በጣም በርካታ ነገሮች ያንን ለማጠናከር ጉዳዩ አልገባቸው። በአንድ በኩል ኦሮሞ ተረኛ ነው የሚል አለ፣ በሌላ በኩል ደግሞ ይሄ ስርዓት ነፍጠኛ ነው የሚል ተይዞ እንቅስቃሴ የተደረገ እሱ መሀል ላይ በነጻ ሁለቱን አጣልቶ እነሱ እየተመላለሱ ይኖራሉ። እሱ የሚሰራውን ስራ እየሰራ ቀጠለ ማለት ነው።

የምትው ነገር ይኖረኛል፣ በምትነግረኝ ነገር በምናወራው አንዳንድ ጉዳዮች ነገር ግን ሪል ፐርሶናሊቲን አንተ ታውቃለህ። እና እንዲህ ባረግ ብዬ ነባስብ ዩካኖት ጎዛት ወይ ምክንያቱም አንተን ሊሚት የሚያደርጉ እኔ የማላቃቸው ነገሮች አንተ ግን የምታውቃቸው ነገሮች አሉ። ስለዚህ እሱ ደሊቨር ማድረግ እንደማይችል ያውቃል። ባይዘወይ ጌታቸውን እና አንድ ጊዜ የተናገራቸው ነገሮች አሉ። ይሄ ሰው አቂም የለው፣ መኖር የሚችለው በማደናገር ብቻ ነው። ጦርነቱንም ይፈልገዋል ያለው ነገር ውሸት አይደለም ባይ። በኋላ አናላይዝ ስናደርግ ጀኒውን መቀጠል እንደማይችል ሲገባው፣ አሁን በዚህ በኩል ዱርዬ፣ የከተማ ዱርዬ ታውቃለህ የከተማ ዱርዬ። አሁን እንደው ለምን እንደ አንድ ቄስ እንደ ጳጳስ ለምን አክት አላደረገም ትላለህ? ይኳኖት ሳይኮ ቢያደርግ እኮ ጥሩ ነው፣ ግን ያንን አረገም። እሱ ምክንያቱም ዛት ዝ ከፐሲቲ ማድረግ የሚችለውም አሁን የሚችለው ያንን ብቻ ነው። እና ዘ ሚስቴክ ዝ ምንድነው የተባለው? አሁን አንድ እኔ ጓደኛ ነበረ፣ ንጉሱን ታውቀዋለህ መሰለኝ። ንጉሱ ጥለዋል፣ አሁን እሱንም አባሮታል። ያው ዝም ብሎ ቁጭ ብሏል መሰለኝ፣ አልተገናኘንም። ቅርብ ጊዜ ግን ምንድነው ችግሩ ይሄ ተባብለን ስንነጋገር፣ ሰው ተንኮሉን ነው የሚረዳው እንጂ አደባኮፍ ስተንኮ አቅም ማነስ ነው ያለው፣ የሚል ነበረ ስንነጋገር የነበረው። አቅም ማነስ ነው ከተባለም ሰው ኒቋ ላይ ፈራውም ጭምር ማለት ነው። ተንኮለኛ ነው ከተባለ ግን ሚኒምም የሰው መወደድ ቢያጣም አትሊስት ጉዳት ያደርስብኛል የሚል የፍርሃት ሌጂትመሲ አገኛለሁ የፍቅር ሳይሆን የሚል በዛ ደረጃ በእርግጥ ይሄ ግራውንድ ወርክ የተሰራው ሁለት ሺህ አስራ አንድ ፓርቲዎች እኛም ኦዲፒ ስንመሰርት በኦሮሚያ ክልል አማራም አማራ አካባቢ ብቻ ነው ራሱን በተማሪ አቅም ያለው ገንብቶ የመጣው አዴፓ ማለት ነው። ኦሮሚያ ላይ በጣም ትልልቅ ሰዎችን ሞራል ያላቸውን፣ እሱን የሚያውቁትን፣ ይሄ ነገር ልክ አይደለም ብሎ መናገር የሚችሉትን ኦዲፒ ሲመሰረት ነው ያጠፋቸው። ባይዘው ቀደም ብሎ አሁን እነ ባዱላን ኢቨን ቅማ ብሉ እሱ ያው ትንሽ ለስላሳ ነው። እነ ሱሌማን ደደፈውን፣ እነ አብዱልዚዝ መሀመድ ኦሮሚያ ክልል ምክትል የነበረው እነ ድሪባ ኩማን እነ አምባሳደር ደግፌ ቡላን በጣም ጠንካራ የኦሂድድ ሰዎችን የመታው ያኔ ነው። ኢቪን ጣፋ ደበሌ ጭምር እነ ሰለሞን ኩቾ የሚባሉ ከነ ሳሞራ ጋር ፊት ለፊት ልክ አይደለም ተብሎ መነጋገር ሲችሉ የነበሩ ሰዎች በጣም በርካታ የኦሂድድ ማዕከላዊ ኮሚቴ የነበሩ ከሱ በትግልም በምንም በምንም የሚበልጡ ሰዎችን መጥቶ ግማሾቹን በምርጫ እንዲወርቁ አድርጎ ግማሾቹን ደግሞ በክብር ተሸኝታችኋል ብሎ ያኔ ነው የመጣው። የገቡት ምንድን ነው? በጣም ናይቭ የሆኑ በወጣት ስም ምንም የማያውቁ በኋላ ሲፈተሹ ስማቸውን ራሱ በትክክል የማይጽፉ በርካታ የማዕከላዊ ኮሚቴ አባል ሆኗል። በኋላ ደግሞ ያው በወቅቱ ለህዝብ ግንኙነትም ተብሎ ለፐብሊክ ኢሜጅ ተብሎ የገባን እኔም ነበርኩ፣ ሚልኬሳ ነበረ፣ ሌሎች ነበሩ፣ ለማም ነበረ፣ ይሄ ደግሞ ወርቅነም። እነዚህን ደግሞ በኋላ በጠረባ ወጥቶ አስወጣ። ኦሮሚያ ክልል አዴፓ ማዕከላዊ ኮሚቴ ተደራጅቶበት ሰላሳ ሰው በብልጽግና የመጀመሪያ ጉባኤ ላይ በዚህ በቴክኖሎጂ ምናምን ተብሎ ግማሹ እንዳይጠቆም ተደርጎ ክልሉ ላይ ከነአገኘው ተሻገር ጋር ተሻርኮ ከነሰጠመ ግን ጋር ተሻርኮ አቅም ያላቸውን ፖለቲካ የሚገባቸውን የሚተነትኑትን ልክ አደለም መስመር ይሄ ነው ይሄ አደለም ማለት የሚችሉትን ሰላሳ ሰው መጋቤት ሁለት ሺ አስራ አራት በደቡብ ክልል ቀደም ብሎ ያው ከነ ሙፈሪያት ጋር ሆኖ ሙፈሪያት በቤትም የነት ፒኤልፍ ተላላፊ ነበረች እነሱ ሲሄዱ ወደ መጣች ከዛ ጋር ሆኖ እዛም ያለውን ሀይል በዛ ልክ እንዲመጫች አደረገ። የክልሎቹም ሴስ ብልት ምናምን አስጠምቶ ደከም ደከም ያሉ ሰዎች እንዲመጡ አደረገ። ኦፍ ኮርስ ዋናው ስራው አማራና ኦሮሚያ ላይ ስለሆነ ሌሎቹ ለስልጣኔ ማስጊ ስላልሆኑ እና ያው ዳር ሆኖ ነው የሚመለከቱት። አሁን እዛ አካባቢ የሚገኙ ሰዎች አንደኛ ራሳቸው ያለውን አደጋ ስንቱ ነው የሚረዳው? ያንን የመረዳት አቅሙስ አለው ወይ የሚል ጥያቄ አንዱ እሱ ነው። ሁለተኛ ምን ያደርጋል? እነዚህ ሰዎች በተለያየ መንገድ ሰንሰለት ውስጥ ያስገባል። ወይ በሌብነት ወይ በልበሰይትና በወንድ ምናምን እንትን አድርጎ በጣም ብዙ የሰራቸው እንትኖች አሉ ማለት ነው። ሰው ሞራሊ እዛ አካባቢ ያለው ሞራሊ ተሸማቆ፣ እሱ የሚናገረውን ከማጨብጨብ ውጭ ወደ ሌላ አቅጣጫ ማሄድ እንደማይችል እንዲያስብ አድርጎ አስሮታል። አንዳንዱ ደግሞ ያው እንግዲህ በጣም ጥቂቱ ከዚህ ሰንሰለት ውጭ የሆነ ያልሰረቀ ቤት የሚሰጠው መንግስት ነው። አሁን የሚኖረው በደሞዝ ነው እና ይሄ ነገር ቢናገር ይባረራለሁ፣ ሲባረር ደግሞ የት ይወድቃለሁ የሚል ስጋት ደግሞ አለ ማለት ነው። ያኔ እኔን አስሮ እኔን ልጆች ከቤት አውጥቶ መንገድ ላይ በተነው ነው። በዋናነት እኔን መጉዳት ብቻ አይደለም ባይዘዋ፣ እዛ ውስጥ ለቀሩት የምትሆኑት እንደዚህ ነው ብሎ ለማሳየት ነው። ባይዘዋ እኔ የሚለውን ካልተቀበላችሁ እና ለመቃወም ከሞክራ ስላላችሁ እንዲህ ነው የማደርጋችሁ። አስራችኋለሁ። ከአስርኩ በኋላ ደግሞ ልጆቻችሁን፣ ቤተሰባችሁን ይበትናለሁ፣ እንዳይኖሩ አደርጋለሁ አይነት ነገር መልዕክት ነበር። በዚህ ነው አሁን አብዛኛው ሰው በዚህ ውስጥ ነው ያለው። በጣም አስገራሚ ነገር ነው። ግን እንደው ከእነዚህ ማል በተለይ አሁን የሶማሌ ክልሉን ፕሬዚዳንት ሙስጠፌን እውነት ለመናገር በቅርብም ስለማውቀው አብይ ከመምጣቱ በፊት ከኢትዮጵያ ውጭ ተቋማት ውስጥ በሚሰራበት ጊዜ ነው የምንተዋውቀው። በጣም ጠንካራ ሰው ነው። ስልጣን ከያዘ በኋላ ተደጋጋሚ ተገናኝተናል። መልካም ሰው ነው። እንደሱ አይነትንም ሰው አሁንም ድረስ ከሱ ከአብይ ጋር አብረው ሳያቸው ይገርመኛል። አሁን ሙስጠፌን የመሰለ እውነት በአቅምም፣ በምንም በአንጻራዊ መለኪያ ጠንካራ ብለምታምነው ሰው እንዴት ብልጽግና መንደር ቆየ? እንዴት እዛ ሰፈር ይህን ብለ እንድጠይቅ ነው የሚያደርገውእና የሙስጠፌ ነገር ራሱ ይገርመኛል። ማለት አሁን ባለው ስብስብ ውስጥ ሞራል አለው ብልጽግናን የመምራት ቁመት አለው ተብሎ የሚታሰብ እሱ እሱ ብቻ ነው የሚታየው እዛ ውስጥ። እና በዚህ የተነሳ ይሄ ሰውዬ ይጠለዋል። እኔ ባለውበትም አንድ ጊዜ ከፌስቡክ ውረድ ብሎ ዘልፎታል። ከክልል ፕሬዚዳንትነትም ያነሳው ብዙ ጊዜ ሞክሯል። እሱም ያው የዋዛ ስላልሆነ የጎሳ መሪዎችን ኢቪን ፓርቲ ውስጥም ሌሎች ሌሎች ነገሮችን የሰራቸው ስራዎች ስላሉ በዚህ ደረጃ አልተሳካለትም። ደግሞ አቅምም አለው፣ ባይዘወይ ኢንፐርሰን የሚረዳ ሰው ነው፣ የተማረም ነው። ባይዘወይ እና ሙስና የማይሰራበት አይደለም፣ ይሄ ሀገር። ግን ሬላቲቭሊ ሲታይ ያን የወደቀ ክልል ያንን የተበታተነ ክልል ሰብሰብ አድርጎ ከአብዲ ኢሌ በኋላ እዛ ክልል ክራይሲስ አልተፈጠረም፣ ሰላም ነው ያ ክልል። ባለፈው አመት ፕሬዚዳንቱ አድንቀዋለች እዚህ ክልል ሰው በብሔሩ በሃይማኖቱ አይጠቀም በጣም አመሰግናለሁ ብላ ነበረ ፕሬዝዳንት ሰው ሳህለወርቅ ያ ሁሉ ቅናት ፈጥሮበት ይሄ ሰውዬ ላይ ሴራ ይሰራል ሶ ዘርፎር እሱ ይሄ ኢኮኖሚው እየወደቀ እንደሆነ ሀገር ወደ ደጋ እየሄደ እንደሆነ እኔና አንተ እንደምንረዳው ይረዳል እና እሱ አትሊስት የያዝኩትን አካባቢ ላድን በሚል ነው ቁጭ ብሎ ያለው መፈንቅል መንግስቱን የሞከረው እሱ ነው ሌላ ሰው አይደለም። አሁን ከኦሮሚያ ጋር እያላተመው ነው። አሁን መደበላው ላይ ግጭት እየፈጠረ ነው። ይሄ የድሬዳዋን ጉዳይ አጀንዳ እንዲሆን አድርጓል። የሞያሌ ጉዳይ አጀንዳ እንዲሆን ይፈልጋል። ይሄ በሁለት ምክንያት ነው። በአንድ በኩል ኦሮሞውም አሁን ይሄ ልጅ ወደፊት ከመጣ ወደ በኋላ ትንሽ የመሰባሰብ አዝማሚያ እያሳየ ነው፣ ድንበር ተሻግሮም ከሌሎች ጋር የምናበብ ነገርም ይኖራል የሚል ግምት አለው ሰው። ስለዚህ በዚህ በኩል እየተተናኮለ አጀንዳ እሳት እየፈጠረበት ማለት ይሁን ከሱ እሱ ላይ ነው ትኩረት ሆነ ያለው። ከሱ ወደ የድንበር ግጭት ወደ መሬት ማድረግ ይፈልጋል። ይሄ ደግሞ ያው ከዚህ በፊትም ቲፒኤልኤፍ የሚሰራው እሱን ነው። በዚህ በኩል ወጣቱ ምናምን ሰልፍዬ ወጣት ያስቸግረው በዛ በኩል አብዲልን አዘዘበት እና አጀንዳውን ለመቀየር አስቦ ነበር። ይህን ይፈልጋል። ሁለተኛ ደግሞ በሙስጠፊ ላይ ለሚያሴረው ሴራ አብዲሌ ነው ሰራዊት እያዘመተ ያለው። እዛ ውስጥ ያሉ የተለያዩ ጎሳዎች አሉ። ሙስጠፊ መነሳት አለበት ብሎ የሚያስቡ አሉ። እነዚህ ትንንሽ ጎሳዎች የጎሳ ኮምፒቲ ሪሌሽንሺፕ ስላለ እዛ ከዚህ ሰውዬ ጋር አታችመንት በመፍጠር እዛ ክልል ውስጥ ሆኖ በሱ ትእዛዝ ኦሮሚያን እንዲያጠቁ እያደረገ ነው። ባይሰ ስራ አስፈጻሚ ምናምን የሚባሉ ነገሮች ላይ ለመገምገም አንተ በቃ ልክ እንደ አብዲሌ አንተም ግዛት እያስፋፋ ነው ልክ አይደል? ላይ ምናምን ብሎ ያው አብዲሌ ላይ ሲነሱ የነበሩት ወደ ሱም ዞር ለማድረግ ደሱ አይነት ሀሳብ አለው። ኦሮሞውም ደግሞ እዛ ጋር ሌላ አይነት ግጭት ውስጥ ከገባ በዚህ በኩል ከአማራም ጋር ላይ ይቻለው እዛ ጋም ደሞ ረጅም ድንበር ነው ችግር ከፈጠርኩበት ሌላ አማራጭ ስለሌለው ሳይወድ በግዱ ወደ ፖሊስም ወደ ሚሊሻም ይቀለቀልልኛል ወደ መከላከያም ይገባልኛል አይነት ነገር ፍላጎት አለው። ሌሎች ተቃዋሚዎች የሚያነሱብኝንም ነገር ይቀንስልኛል አይነት ነገር ፍላጎት አለው። አንድ ጊዜ አሎ ነው ትዝ ላህል ብዬ አስባለሁ። አዲስ ነገር የሚባል ጋዜጣ ነበረ፣ እነ ታምራት ነገራ ምናምን የጀመሩት እና የሆነ ፎርፌ የሚባል አምድ ነበረ፣ ፎርፌ የሚባል እና በዛ ፎርፌ ላይ ቀልድም አለው ቁም ነገርም አለው እና የቀልድና የቁም ነገር ቅልቅል ነው፣ እየሳክ ነው የምታነበው። እና አንድ ቀን ፓርላማ ላይ ልደቱ ሁለት ሺህ ላይ መብራት ባልተጠበቀ ሁኔታ አቅም አነስ መጣ። መጋቢት መያዝያ ምናምን አካባቢ ውሃ አንሶ አቅም የመብራት አቅም አነሰ፣ እና በፈረቃ ነው በፈረቃ ሆነ ማለት ነው። አንድ ቀን መርካቶ ነው ሌላ ፒያሳ ነው ምናምን እንደዚህ ፈረቃ ነው ሰው መብራት የሚጠቀሙ እና ልደቱ ጥያቄ አነሳ። እንደው ይሄ መብራት በመቆራረጡ ህብረተሰቡ ላይ የደረሰ በጣም ትልቅ ኪሳራ አለ፣ እንደዚህ አይነት ነገር ሊሆን ይችላል ከዚህ ጊዜ ኖ ተጠንቀቁ ሳይባል በድንገት የመጣ ነው እና ይህን የሚከታተል አካል ስልጣን የተሰጠው አካል እንደው ቢያንስ ያንን ባለማድረጉ ይቅርታ እንኳን ይጠይቅ ወይ ብሎ ይጠይቋል። ጠይቅ መለስ ነበር። ያ ለዚህ ጉዳይ የመጀመሪያው ተጠያቂ ድህነት ነው። ለመለስ ሁለተኛው ተጠያቂ አሰራር ነው። መንግስት የሚ የሚጠየቁን ካን ቢሆን በሶስተኛ ደረጃ ነው አለ እና ያ ፎርፌ በዚህ ጉዳይ ላይ ፎርፌ ተጻፈ ማለት ይሄ ፎርፌ ደህንነት፣ ደብዳቤ ይጽፋል። እኔ ደህንነት ይባላለሁ። የኢህአዲግ መንግስት ከአስር ዓመት በፊት አጠፋለሁ ብሎ ጦርነት አውጆብኝ ነበረ። ኢትዮጵያ ፓርላማ አምስት መቶ አርባ ሰባት ነኝ ይላል ቁጥሩ ግን ትክክለኛው አምስት መቶ አርባ ስምንት ነው። እኔን ባለመቁጠሩ ነው አርባ ሰባት ነኝ ብሎ የሚለው አንድ ወንበር አለኛ ላይ በዚህ ፓርላማ ውስጥ ከኢህአዲግ ጋር ታገልን ታገልን ታገልን አሸነፍኩት አለ። ትግል ነውና አሸነፍኩት አለ በጣም የገረ ኝ ግን ለሽንፈት ተጠያቂው ድህነት ነው ብሎ ትላንትና መለስ እዚህ ሲናገር ነበር። እኔን ለመታገል መጥቶ አንድ ሰው እንዲያው ቦክስ ገብቶ ቦክሱን ከተወዳዳሪው ጋር ሳይችል ቀርቶ ለመሸነፌ ተጠያቂው የኔ ባላንጣ ነው ይላል እንዳለ። ለሽንፈት የአንተ ጠላት ተጠያቂ ሊሆን አይችልም። ሶ ማየት ያለብህ የኔ ክፍተት፣ የኔ ድክመት የት ነው የሚለውን ነው ማየት ያለብህ። ነው ዘጂስት ኦፍ ሞራሉ ይሄ ነው ወይ ጉዳዩ እና ይሄንን ደካማ ሰውዬ መጀመሪያ በስተት አመጣን። አሁንም በኛ ድክመት እየቆየ ነው ድክመቱ የት ነው የሚለው ነው። በእኔ አተናተን ህዝብ አካባቢ በፍጹም የሚገመገመው ችግር የለም። ችግሩ ሊደርሽፕ ነው። ሊደርሽፑ ምንድን ነው ችግሩ? አንደኛ አልትሜትሊ አቺቭ ለማድረግ የሚፈልገው ጎሉ ምንድን ነው? ሊራ አሁን በአማራ አካባቢ የሚደረጉ ትግሎች አሉ። ምንድን ነው ግቡ ወደ የት ነው የሚሄደው? ለምንድን ነው የሚሄደው? ክሊር ነው ለራሱ ግቡ። ኦሮሚያ አካባቢ የሚታዩ እንቅስቃሴዎች አሉ። ምንድን ነው የት ነው የሚሄደው? ግቡ ክሊር ነው። በጣም ትልቅ ችግር አለ ማለት ነው። ለእኔ ኢትዮጵያ ህዝብ ጥያቄ ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ በፍጹም የሚለያዩ ጥያቄ የለውም። ኢትዮጵያዊ ምንም አይነት የተለያየ ኢንትረስትም ለእኔ አይታየኝም። ለሌላ እንዴት እንደሚታይ አላውቅም። ኢትዮጵያ ውስጥ ነጻነት ከመጣ ሁሉም በህግ አግባብ መብቶቹን ኤክሰርሳይዝ ማድረግ ከቻለ በቡድንም በግልም ይሄ የማንን ኢንትረስት ይነካል? ለእኔ ማለት ነው። ኢትዮጵያ ውስጥ ፍትህ ቢኖር ሰው በፍትሐዊነት አገልግሎት ካገኘ ጥቅሞቹ በፍትሐዊነት ከተከበሩ ሲበደል ከሶ መብቱን የሚያስመልስ ከሆነ ሲበድል የሚጠየቅ ከሆነ ፍትህ ካለ ይሄ የማንን ኢንትረስት ይቃረናል? ኢትዮጵያ ውስጥ እንደው የወደቀው ትምህርት ቢሻሻል፣ ወር ጤናው ቢሻሻል መልካም የሚባል ሶሻል ሰርቪስ ሰርቪስ ቢኖር፣ ምንድን ነው ይሄ? ከኦሮሞ ነው የሚቀር ነው? ከአማራ ነው? ከትግራይ ነው? ምንድን ነው? የቱ ጋ ነው ችግሩ? ኢትዮጵያ ውስጥ እንደው ትርጉም ያለው መሰረተ ልማት ቢዘረጋ ኢኮኖሚ ቢሻሻል እና ሰው በልቶ ማደር ቢችል ይሄ የማንን ኢንትረስት ነው የሚቀር ነው ኢትዮጵያ ውስጥ ሰው ዲሞክራቲክ በሆነ መንገድ የሚመራው መምረጥ ቢችል የተመረጠው ኃላፊነቱን ባልተወጣ ጊዜ አካውንትብል ማድረግ ቢችል የማን ነው ኢንተረስት አሁን ከዚህ የሚቀር ነው? የፖለቲካ ቡድኖች አፍኖ ለመግዛት የሚፈልጉ ይህንን ላይፈልጉ ይችላሉ። አንዱን አፋኝ አንስቶ ሌላ አፋኝ ሆኖ ለመቀጠል ማለት ነው። አሁን ደርግ አፋኝ ነበረ፣ እሱን ያነሳው ህወሓትም አፋኝ ሆኖ ያንን ቦታ ነው የተካው እንጂ የለወጠው ነገር አልነበረም። ከዛ በኋላ ህወሓት ሲሄድ ይሄ ማፊያ ቡድን ራሱን አደራጅቶ ተመሳሳይ እንትን አምጥቷል። እነዚህ ክሊር የሆኑ የኢትዮጵያ ህዝብ ፍላጎቶች የኢትዮጵያን አንድነት፣ የኢትዮጵያውያን ነጻነት፣ የኢትዮጵያውያን እኩልነት፣ የኢትዮጵያውያን በፍትህ የኢትዮጵያውያን በሰላም የመኖር መሰረታዊ ጥያቄዎች፣ ይህንን የማይፈልጉ ህዝብ በዚህ ላይ እንዳይረባረብ፣ ህዝብ በዚህ ላይ እንዳይነቃ የማይፈልጉ ራሳቸው በህዝብ ጥያቄ ስም ሌላ አምባገነን ሆኖ መምጣት የሚፈልጉ ኃይሎች ካልሆኑ በስተቀር ኢትዮጵያውያን እንደ ህዝብ ከዚህ የተለየ ምን ጥያቄ ያላቸው? ትግራዊ ምን ጥያቄ ያለው ከዚህ በላይ? ወላይታ ምን ጥያቄ ያለው ከዚህ ውጭ? የለም ማለት ነው። ስለዚህ እነዚህን አልትሜት የህዝብ ጥያቄዎች የህዝብ ፍላጎቶችን ሚዲያዎች አርቲኩሌት አላደረጉም፣ ሊደርሽፑም አርቲኩሌት አላደረገም። ይሄ ድብዝዝ ብሏል ማለት ነው። በአንድ በኩል ይሄ ትልቅ ክፍተታል። ሁለተኛ በዚህ ጥያቄዎች ክሊር ያለመደረጉ አንድ ጉዳይ ሆኖ የሚታገለው ሀይል ደግሞ አንድነት መፍጠር አልቻለም። አትሊስት ጠላቱን አለየ፣ የጎንዮች ይተኳኩሳል። ይሄ ክሊር የሆነ አጀንዳ እነዚህ ክሊር የሆነ አጀንዳ፣ አሁን የዚህ አጀንዳ የዚህ የህዝብ ፍላጎት ተጻራሪ ኃይል ማን ነው ብለከለይ፣ ይህ አሁን ስልጣን የያዘው የሌባ ቡድን ነው። እንዳው የሆነ ሌላ ፍላጎት እንኳን ቢኖር መተግበር የምትችለው ይሄ ከተገረሰሰ በኋላ ነው። ይሄንን አውሬ ይሄንን ዳይኖሰር ቁጭ አርገህ አማራ ራሱ የጎንደር የምናምን ምናምን እያለ ሲቦጫጨቅ ታያለ ማለት ነው። ጥያቄዎቹ ክሊር አለመሆናቸው ብቻ ሳይሆን አሁን ባለው ሁኔታ የሁሉም የጋራ ጠላት ማን እንደሆነም መለየት ላይ ችግር አለ ማለት ነው። ኢቪን በውስጥ ከዛ ደግሞ ክሮስ ኢትኒክ አሊያንሱን ስታይ በትንንሽ አጀንዳ የተጠመደ እንቅስቃሴ ትረዳለ ማለት ነው። አሁን አማራ በጎንደር እየኖረ አይደለም። ሜይንላንድ አማራ የሚባል ቦታ ላይ ሰላም የለውም፣ ህይወት የለውም፣ ቢዝነስ የለውም፣ ትምህርት የለውም፣ ጤና የለውም። እዛ ጋር አሁን አማራ ስለ ደራ ቢከራከር ደራ ላይ ምንድነው ትርጉሙ ማለት ጎንደር ላይ ባህር ዳር ላይ መኖር የማይችል አማራ ምንድነው አሁን ደራ ነቀምት ላይ

ደግሞ ለኔ ጎንደር ሀገሬ ነው። ለኔ መቀሌ ሀገሬ ነው። ሶሎንጋዝ ቴዝ ወይዘን ኢትዮጵያ አንድ ወረዳ ወደ ትግራይ ነው የተካለለው ወደ አማራ ነው የተካለለው የሚለው ነገር አያመኝም ወይ ወደ ኦሮሚያ ነው ወይ ወደ ሲዳማ ነው አያመኝም። ዋናው ጉዳይ ኢትዮጵያ ውስጥ ሰላም ይኖራል ወይ፣ ኢትዮጵያ ውስጥ ነፃነት ይኖራል ወይ፣ ኢትዮጵያ ውስጥ እኩልነት ይኖራል ወይ፣ ኢትዮጵያ ውስጥ ፍትሕ ይኖራል ወይ ነው የኔ ጥያቄ። ፍትሕ ካለ፣ ሰላም ካለ፣ ነፃነት ካለ ይህ በነፃነት ጎንደር መኖር ይችላለሁ። ሰድች እኔ በነፃነት ጅጅግ መኖር ይችላለሁ። ነፃነት ከሌለ ግን ሰላም ከሌለ ግን ቀን ግን የተወለድኩበት ገብረ ጉራቻ ወይም ፊቼ ስታለ መኖር አልችልም። ስለዚህ የኔ የመጀመሪያው ጥያቄ ይሄ ተደግ ውዴት ነው የሚለው መሆን የለበትም። ቤዚክል የሚያስፈልገው ነገር እሱ ስለሆነ በዚህ ደረጃ ፍሬ መደረግ አለበት። ህዝቡ በዚህ ላይ መንቃት አለበት፣ የሚታገለው በዚህ ደረጃ በእነዚህ ጉዳዮች ላይ ክሊድ አድርጎ መተባበር ይኖርበታል፣ አሊያንስ መፍጠር አለበት፣ አንዱ የሌላውን ህመም መርዳት አለበት። የሚል ነገር ነው የሚቀረው እና ችግሩ የኛ ነው እና ችግሩ እሱ አይደለም። እኛን እሱ የሚሰራቸው ስራዎች አሉ። በእኛ ድክመት፣ በእኛ ክፍተት ላይ ቁማሮችን እየተጫወተ እኛኑ እያጫወተ ነው ያለው። እና ችግሩ የኛ ነው ያልከው ነገር ለዚህ የድህነትን ጉዳይ ያነሳው